እንትን አለች ጽናት ላይም እንትኗን ወጣች ማለት ነው። እኔ ላገባ ነው እኔ ላገባ ነው፣ አንቺ ኩሽና ውስጥ ተርመጥመጪ፣ አሸነፍኩሽ እያለች ዛቻውን ጥላ ነበረ ጽናት ላይ ቢሆንም፣ ግን እንዳሰበችው አልሆነለትም። ስትመለስ ግን ያልጠበቀችው ነገር ነው የጠበቃት እሱ ምንድን ነው ክራ ጭራሹንም ታሞ ተኝቷል። ጽናትም ታማ ተኝታለች እና ጭራሹንም በቃ አዘነች። እንደገና ማስፈራራት ጀመረች ማለት ነው እኔ እንደዚህ ነገር እኔ ላይ አድርጌ እኔ የምትሆው እንዳይመስልክ እና ብቻ ተናዳለች። እና ክራይ ክራይ እሷ እሷ ኋላ ሮጦ በጣም እሷ ግን ተናዳ ሄደች ማለት ነው። ምን የምታደርግ ይመስላችኋል? መቼም አታስደበድበውም። መቼም ምንም አታደርገውም ብዬ አስባለሁ። ምክንያቱም ክራይ ጠንካራ ልጅ ነው። ግን ያሰፍራ ሴት ልጅ እንደዚህ ባለምነ እንዴት ማግባት ይቻላል? ኧረ ኧረ በስመ አብ ምን ነው ብቀርስ ብቀርስ አለማግባትም ኮ ይቻላል። ሴት ልጅ ራሷን ከጠበቀች ማንም ሰው ይፈልጋታል። ዋና ነገር ጸባይ ነው። ጸባዩን ካላስተካከለች ምንም ወርቅ ራሱ ብትለብሰው ምንም ምንም ብታደርገው ማንም ሰው አይፈልጋትም። ሰው ልጅ ዋና ጸባይ ነው። ጸባይ ከሌለ ምንም ዋጋ የለም። እና ቤቲ እንግዲህ ዛሬ ክራይን አስፈራርታለች። ጽናትም ደግሞ በራሷ አዘነች ማለት ነው። እነኚ ሰዎች መካከል ገብቼ ትዳራቸውን አደፈረስኩ እንዴ? እኔ ነኝ እንደ ጥፋተኛ ለቤቲ ስብራት የሆንኩት እኔ ነኝ እያለች ራሷን እየወቀሰች ነበር። አይደለም እሷ አይደለችም። ጽናት ምንም አላደረገችም። ጽናት በግድ ና አፍቅረኝ ና የኔሁን አላለችም። ለክራይ ማለት ነው። ክራይ ራሱ ነው ልብ ውስጥ ያደረጋት እና ሰው ልጅ ደግሞ ልቡ ካልፈቀደ በአፉ ብቻ እንዲህ ያደርጋለሁ እንደዛ ያደርጋለሁ የሚል ሰው ጭራሹንም ያ ሰው ይጎዳል እንጂ አይጠቅምም። እና ክራይም ግን ለምን ቤቲ ኋላ ኋላ እንደምሮጥ አላውቅም። ለምን አይወስንም? ሰው ልጅ እኮ ሲወስን ለሁለቱም እርፍት ይሰጣል። አሁን ቤቲም ያገባኛል፣ ባሌ ይሆናል ብላ ትጠብቅ ነበረ እና ለረጅም ጊዜም ደግሞ አብሮ አሳልፏል። ጭቅጭቅም ቢሆንም ፍቅር ባይኖርም ማለት ነው። ግን እስከ ዛሬም ደግሞ አልፈልግሽም እያላት እኔ ቤት እንዳትመጪ እያላት ትመጣለች። እራሷ ነው መታ እዚህ የምታድረው። እኔ መቼ ከሷ ጋራ እኖራለሁ ወይ አገባሽ አለው አልኩት ባለፈው። ግን እንዴት እንዳለ አይታወቅም። እንደዚህ አልኩ እንዴ ብሎ ራሱን ገና ይጠይቃል እርግጠኛ አይደለም ማለት ነው። ለማለት ራሱ እርግጠኛ አልነበረም እና ብቻ እንደዛ ነው። እርግጠኛ ሳይሆን ሰውንም ማረበሽ ጥሩ አይደለም። እኔ ክራይም ስህተት አለው ብዬ አስባለሁ። የማይፈልጋት ሴት ለምንድን ነው ኋላ ኋላ ምሮጣ? አልፈልግም፣ ይሄ ሰው ህይወቴ ውስጥ ምንም አያደርግልኝም፣ ደስታን አይሰጠኝም ብሎ ከወሰነ ወደ ጽናት መመለስ ጽናትም እኮ እየተጎዳች ነው ሁሌ ስለ እሱ እያሰበች ነው የምትኖረው። በቅናትም፣ አሁን ቤት መታ እንደዚህ አብሮ ሆኖ እንደዚህ ሲያወሩ ጽናት በጣም ነው የምትናደደው። ከዛ እኔ ለምንድን ነው እንደዚህ የሚሆነው? አፈቀርኩ ማለት ነው። ለምንድን ነው የምናደደው? እኔ እኮ ሰራተኛ ነኝ። እንደፈለገ እንደፈለጉ ይሁኑ። ይሄ የእኔ ስራ አይደለም። እኔ ስራዬ ዝም ብዬ መስራት ብቻ ትላለች። ግን ቢሆንም ደሞ ትወደዋለች እና ችግሩ ፍቅር አለ ሁለቱም ጋር ፍቅር አለ፣ ግን እየተራራቁ ነው። ክራይም ወስኖ አልነገራትም፣ እንደገና ቤት ደግሞ አልሸኘዋትም። እንደገና ባለፈው አገባሽ ያለው ስላት እሷ መሆናት መሰላት እና ቀለበት እዛ መጣች፣ ተዋረደች ማለት ነው። እና አሁን ደግሞ እያስፈራራችው ነው። እኔ እንደዚህ በቀላሉ አልተወክም፣ እንደዚህ እኔ ላይ እንደተጫወትክብኝ እኔም ደግሞ እጫወትባሃለሁ ብላለች። እና መጨረሻው ምን ይሁን የቤትና የክራይ የጽናትና የክራይ ምን ይሆን? እኔ ጽናትና ክራይ ተጋብቶ ተደስቶ ብኖሩ ጽናትም ደግሞ ከዚህ እርፍ ትላለች። አባቱ የክራይ ሀሳብ የስንት ሀሳብ አላት። እዚህ ቤት እየመጣች ታናድዳለች፣ ትሰድባለች፣ ብዙ ነገር ታደርጓለች። እና ክራይም ተሳስቷል ብዬ አስባለሁ። እቺ ምስኪን ልጅ በመካከል መጎዳት የለበትም። ቤቲ እንኳን ብር አላት የፈለገች ማድረግ ትችላለች። እቺ እኮ ሰው ቤት አፍና ከሰው ከቤት ራሱ ማውጣት አትችልም፣ ነፃነቱ እንኳን የላትም። ማውጣት አትችልም፣ እንደፈለግሽ መሆን አትችልም ብለዋታል። ምክንያቱም እኔ እስከ ቀጠርኩሽ ድረስ በእኔ ቁጥጥር ስር ነው የምትተዳደር ብለዋታል እና ቤት ግን እንደፈለገችው ትሆናለች። እንደገና ደግሞ ባለፈውም ከወንድ ጋራ ነው የያዛት ማለት ነው፣ ክራይ እና ወንድ ካላት በቃ ልቧ እንኳ ብትሰበር ወደዛ ትሄዳለች። የምር ያኛው ከወደዳት ማለት ነው እና ህጽናትም ደግሞ የት ትሄዳለች? እዚህ ቁጭ ብላ በሱ ፍቅር እየተቃጠለች መኖር ጥሩ አይደለም። እሱ ህጽናትን ይፈልጋታል በጣም አጥብቆ። እንደውም ከሌላ ወንድ ጋራ እና ሆም ጋራ ራሱ ስትሆን እንዴት እንደምናደድ አይተናል እኮ። ሁላችንም ይናደዳል፣ ይበሳጫል። ከሌለ ሰው ጋር አንቺ ማውራት አትችም፣ ልብሽን ለማንም እንዳሰጭ፣ ሰዎች አንቺን ይሸውዳል፣ ይሸውዱሻሉ፣ ይጠቀሙብሻሉ እያላት ምክር እየሰጣት እንደገና ደግሞ እንትን ይላታል፣ ያበሳጫታል እና ወስኖ በቃ እኔ እወድሻለሁ፣ አፈቅርሻለሁ ብሎ የውስጡን ብናገር ሁለቱም አይጎዱም። ቤትም መታ እንትን ከምትል ጽናትም እኮ ቤቲ ቤቲ እኮ ጽናትም እየጎዳችሁ ነው። እንደዚህ እየሰደበቻት ብዙ ነገር እያለቻት ነው። እንደገና ክራይ ደግሞ ቤቲ ስትሄድ ወይ ቤቲ ስታኮርፍ የኔ ፍቅር አስቀየምኩሽ ይላታል። እና እውነቱን ብናገር ጥሩ ነው ለሁለቱ ለሁለቱም ተስፋ ወይ ለአንዱ ተስፋ መስጠት ወይ ለአንዱ ደግሞ ተስፋ ማስቆረጥ ነው እንጂ ሁለት ይዞ አይሆንም። ሁለት ሰው መያዝ ጥሩ አይደለም ነው የምለው። እኔ ቤቲንግ እንግዲህ እያስፈራራች ነው። በማስፈራራት ትዳር ይሆናል ወይ አይሆንም? ፍቅር ይሆናል ወይ አይሆንም? እና እንደዛ ነው ወዶቼ። እኔ ግን ጽናትና ክራይ ተጋብቶ አንድ ላይ ቢሆኑ ደስ ይላል ወዶቼ። አመሰግናለሁ። ደህና ሁኑ።